ሰላሙ አለይኩም ረህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናለቢሰወ እንዴት ናችሁ? ደህና ናችሁ ወይ? አልሀምዱሊላህ ሰላም ናችሁ? ዛሬ እንግዲህ ምን እንደምታያችሁ እንግዲህ በባህር ወዲህ ሀገር ልገባ ነው፣ በባህር ወዲህ ሀገር ይልገባ ነው እላቸዋለሁ። እንደምታው ት ናም የሚባል ነገር አለ እላቸው የዚህ ባህር ውስጥ

እና ይሄን ይመስላል። ዝንጥ ያለ ቦታ መጥቼ እላቸዋለሁ፣ ወይ በስፊና እየተዝናናን ዛሬ እላቸዋለሁኝ። እና ፏ ብለን ፏ ብለን ነው የምላቸው። እንደውም እኔ መሪ ሳሎዳ ይጣለም ይገኝችም እንዴት ነው ሽማ አቀተኝ ደሞ አሁን እኮ ተመችቷታን ብሎ እኮ ደሞ ሊመጣ የሚያስብ ይኖር ይሆን አይታወቅም። ተመችቷታን እንዴ በስፊና እየተዝናናችሁ ምናምን ብሎ አሁን አረ ተመችቷታን እንሂድ የሚል አይጠፋም። ነግሬያችኋለሁ ብሬን ሆጭ አድርጌ ነው ምዝናናው ነግሬያችኋለሁ ያውም በድራሃ እና ሰምታችኋል ለመንጣት እንዳታስቡት እኔ ጋ ማለት ነው ወጭ ወጭ ነገር አልወድም ታውቃላችሁ እኔ ለማንኛውም ይሄን ይመስላላችኋለሁኝ እኔ መዝናናት የምትፈልጉ ነው ቶሎ በሰፊና ንዝናና ላችኋለሁ እኔ ሀበይቤ እና ደስ የሚል ጊዜ ማሳለፍ ትችላላችሁ በተለይ ጥንዶች በተለይ ጥንዶች አሁን እንግዲህ ያው ሲንግል ስለሆኑ ያሁን ብዙ መዝናናት ነው ታውቃላችሁ ብቻ ከልጅ ጋር ከልጆቼ ጋር ብሆን በጣም ደስ ይላል ነበረ። ከልጆቼ ጋር ምናምን ብሆን ከልጆቼ ተባሌ ጋር ብሆን ደስ ይላል ነበረ። ስለዚህ ምንም ማለት አይቻለም። ብቻዬን እየተዝናናሁ ነው፣ ግን ያው አልሀምዱሊላህ ነው የሚባለው ስለዚህ በቀደም ፌስታሊዜሽን ነው ያልሺልኝ። እንዴት ነሽ? ፌስታል አልነበረም የሚያስኩት በቀደም በጣጣ ምናምን የምንበላው እዚህ ባህር ዳርቻ ቺፕስ ምናምን ይዤ መጣሁት እንጂ አንቺ እንደምታስቢው ፌስታል፣ የወግድ ፌስታል አልለቀቀሽም እንደ ያልሺልኝ ማለት ነው። እንዴት ነሽ? ደህና ነሽ? ለማንኛውም ፌስታል ያው እንትን ሰለ ስላለ ያዝኩ ነው የእኔ ቆንጆ። ለማንኛውም እንግዲህ ምንም ማድረግ አይቻልም። በሰዓቱ ይሄን ይመስላል የእኔ ወዲያ ያዝኩት ማለት ነው እና ይሄን ይመስላል የያዝኩት ፌስታል ሳይሆን በጣጥስ ምናምን መዝናኛ ቦታ ይዤ መጥቼ ነው እንጂ አንቺ እንደምታስቢው አይደለም፣ እልሻለሁ፣ ማሚ። ለማንኛውም ፌስታልስ ቢሆን የተነሳንበትን መርሳት የለብን ማይ ዶን ኬር እልሻለሁ። ለማንኛውም ይህን ይመስላል እንግዲህ

ዱባይ ያላችሁ ወልካም እንዝናና አብረን እላችኋለሁ። መልካም የመዝናናት ወቅት ጊዜ ላችሁ እና ይሄ ባህር ይሄን ይመስላል ማለት ነው። ዝምጥ ያለ ባህር ተነስ ፊናችን ብቅ ብለን አንላችኋለሁ። እኔ ማሮች፣ እኔ ወዶች ዱባይ እንግዲህ ይሄን ይመስላል በትንሹ ትናንት ዱባይ ነበር የዋል ነው እንግዲህ ዱባይ በትንሹ ይሄን ይመስላል። እንደው በትንሹ መዝናኛ ማለት ነው እና ያልታየ ያልታየው ብዙ ነገር አለው ስላችሁ እኛ ዘና እያልን ነው። ለማንኛውም የሚመቻችሁ ካባይ ላይ ሞዳችሁ እና የማታታችሁ ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምታውቁት እንግዲህ ይህን ይመስላል ማለት ነው እና ከመዝናናት ደሞ ወደዚ ወደ ጨፌው ደሞ ስንሄድ እንደዚህ ይመስላል ማለት ነው። ወደ ጨፌው ዘና ፈታያለን። በቃ ስደክመን መኸር ስደክመን ቁጭ ብለን ዝፈታ እንላለን። ጨፍዮ እንዴት ደስ እንደሚል ንፋሱ፣ አየሩ ምናምን ኦ ማይ ጋድ ልነግራቸው አልችልም። እና ወይኔ ተዝናናሁ፣ እንደ ጉድ ተዝናናሁ። ኦኬ ኦኬ። እና እንደዚህ ደስ ሲል አየሩ፣ ንፋሱ ምናምን እንዴት ደስ እንደሚል መጫወት ይታወሪኛለሽ አይ ይገርገሽኛል። እና የኔ መስላል ስንት ሰዓት መሰላቸው አሁን? በኢትዮጵያ አቆጣጠር ሶስት ሰዓት። ኦኬ በኢትዮጵያ አቆጣጠር ሶስት ሰዓት ነው። ግን ደስ ብል ጭቁ ብለን ምናምን ጥንዶች ጥንዶች ዝፍታው ፈታ ዘና ሲሉ እንዴት እንደሚያስቀኑ ልነግራችሁ አልችልም። ቤቱ እነዛ ጥንዶች ናቸው ምናምን ደስ ደስ እንደሚሉት የሚገርመኝ ነገር ግን ትንሽ ትንሽ ትንሽ ትልቁ ሳይ ተቆጥሎ ማለት ነው በዚህ የሚሄደው ምክንያቱም ይሄን እኮ ዙሪያ ለመግጠም እኮ በጣም ረጅም መንገድ ነው። እውነት ለመናገር እኔ መካከል የታዘብኩን ነገር ቢኖር ትንሽ ትልቁ የማይለይበት ቦታ ማለት እንግዲህ ይሄ ቦታ ነው ማለት ትልልቅ የሚሏቸው ሰዎች እዚህ ሳይክል ሲነዱ እናያቸዋለን። ወዮ ማነው ትንሹ ማነው ትልቁ በዚህ ቦታ እላቸዋለሁኝ። ታዝቤ ቁጭው የዳር ተቀምጬ እያየኋቸው ነው በነገራችን ላይ ማለት ነው እና እኔ እንደው አንዳንድ ጊዜ ግርም ይለኛል። እውነት ለመናገር የእኛ ልጆች አንዳንዴ ደግሞ ራሴ መቅን እላለሁ። የማይገርማቸው ለምን በሉኝ፣ ለምን በሉኝ። እኔ እኔ ሳስበው አይደለም እና በዚህ ቦታ ላይ ልጆች ቢመጡ በቃ ልጆቻችን፣ የኢትዮጵያ ልጆች ምናምን፣ ሁሉም እንደ ስደት ያለ ምናምን በሙሉ ከልጁ ጋር ዝፈታ ዘና ቢል እየተመኙ ወል ላይ ነው ማለት ነው። ተመልከቱት። በቃ ዘናፈታ ያለን ምናምን እንደዚህ ከልጆቻቸው ጋር እየተንጫጫችሁ በቃ ተውት በቃ በእናታችሁ እና በጣም ነው አንዳንድ ጊዜ ራሴን በራሴ የሳስበው ኦማይጋድ ላለ እውነት ነው። ልጆቻችን ጋር ብንሆን ፈታ ዘና እያለን ምን ታደርጉታላችሁ? ገንዘብ ሌላ ቦታ ሆነ መዝናኛ ሌላ ቦታ ሆነ ምን እናድርገው ብላችሁ እዚህ ደግሞ ዘና ሚል ተመልከቱ። ቴሌቪዥን እኮ ነው የሚያክለው እናት ዋንድኛው ነገር የሚታየው ይህዚ ደግሞ ትልልቆች ኳስ ይጫወታሉ። ተመልከቱልኝ አሁን እዛ እንደረጉል ነው ያሁን በዚህ ሰዓት እንዲያረቡች ታድለግ አየሩን ዞር ዞር ብዬ እያየሁላችሁ ነው። በጣም ደስ የሚል ቦታ ነው። በቃ ድብር፣ ጭንቀት፣ ምናምን በሽታ ራሱ ልቅቅቅቅ በቃ ፈታ ዘና በአዲስ እና እንዴት ደስ እንደሚል ልነግራችሁ አልችልም። ስል ደግሞ ስፊና ነው ስል በቃ በዚህ የመብራቱ ምናምን ይበራል መሄድ ሲጀምር ይሄ የመብራቱ ምናምን ይበራል ነው ምላችሁ። በቃ እንዴት ሁለት ሶስት እየሄዱ ነው። ይሄኛው ደግሞ ሰው ሰው ተጠራሞ እስከሚሄድ ድረስ እንትን እያለ ነው። ስለዚህ ፈታ ዘና ነው የምንበላችሁ። ኦዮ ደስ እንደሚል መቀመጫው ምናምን ሹፌሩ እዛ ነው የሚቀመጠው። የወዛች እዛች ቦታ ነው ሹፌሩ የሚቀመጠው። አረ የሚቆረቁራለ ታዲያ አንቺ የሚቆረቁራ ልጅ ክፍች እኔ ማስራ ይዤ ነው ምንድን ነው እናንተ ምን ችግር አለ? እና ይህን ይመስላል። ለማንኛውም ፈታ ዘና እያልን ነው። የሁላችሁ የኔ እንትኖች ምቀኞች፣ የኔ ምቀኞች እኮ የኔ ምቀኞች ልነግራቸው አልችልም ትርቀታ <laughs> ወይም